ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ለእናንተ ውድ አድማጮቻችን ስፖርታዊ ጥንቅሮችን መርጠን ይዘንላችሁ መጠን ላይክ፣ ሰብስክራይብ፣ ሼር አድርጉን። ግን ዛሬ በየትኛው ስቴዲየም ነበራችሁም? ከማንቸስተር ዩናይትድ፣ ብሬንትፎርድ፣ ፓላስ፣ ሊቨርፑል፣ ሲቲ፣ በርንሌ፣ ቼልሲ፣ ብራይተን ፍጹም አዝናኝ ጨዋታዎች በማድሪድ ደርቢ ጨዋታ ደግሞ በርካታ ግቦችን ተመለከትን። በዛሬው ጨዋታ ላይ የጀርመን ቡንደስሊጋና የተወሰኑ የሌሎች የአውሮፓ ሊጎች ጨዋታዎች እጃችን ላይ ደርሷል፣ እናነሳችኋለን። እናንተ ግን በሀሳብ አስተያየታችሁም የጨዋታዎቹን ምልከታ ብታደርሱን ደስ ይለናል። የዩናይትድ አሁንም ቢሆን ወጥ ብቃት ማጣት ተከታታይ ጨዋታ ማሸነፍ መሳን ሲቀጥል፣ ሊቨርፑል የመጨረሻ ደቂቃ ግብ ዛሬ ቢያገኝም ግን የመጨረሻ ደቂቃ ግብ ተቆጥሮበት ተሸንፏል። አሁን የተፈራው ነገር መጥቷል። ሊቨርፑል በጊዜ ጨዋታን መጨረስ መስሻን የመጀመሪያ ሽንፈቱን እንዲያስተናግድ አድርጎታል። ቸልሲ ያለ ቀይ ካርድ አንጫወትም ያሉ ይመስላሉ። በተከታታይ ጨዋታ ቀይ ያሉ ተጫዋቾቻቸው ሌላ ፈተና ነው። ሲቲ ይጫወታል። በርንሌ ተጫዋቾች ደግሞ ራሳቸው ሊያስቆጥራሉ። ሌላ ክስተት የነበረ መጨዋታ ነው ነህ ጨዋታዎች ብቻ አይደለም ውድ ቤተሰቦቻችን፣ አጠራጠር ያሉ ለየት ያሉ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በየክለቦቻችሁ በተለይም በነበሩት ጨዋታዎች ዙሪያ አጋሩን። አርሰናል ከኒውካስል ዩናይትድ ቀጣይ መርሃ ግብር ነው። ይህንንም መርሃ ግብር በተመለከተ መልካታችሁን እያገራችሁን መልካም ቆይታ ተመኘን። ሀገራዊ ጉዳይ እናስቀድም። በአፍሪካ ሻምፒዮንስ ሊግ የቅድመ ማጣሪያ ኢትዮጵያን የወከለው ኢትዮጵያ መድን ወደ ቀጣዩ ዙር ማለፉን አረጋግጧል። ኢትዮጵያ መድን ዛሬ የቅድመ ማጣሪያ የመልስ ጨዋታውን ከዛንዚባሩ ክለብ ሚላን ዴጌ ጋር አድርጎ ሶስት ለሁለት ተሸንፏል። ባለፉት ሳምንት አዲስ አበባ ላይ የተደረገውን ጨዋታ ኢትዮጵያ መድን ሁለት ለባዶ አሸንፎ ነበረ። ኢትዮጵያ መድን በድምር ውጤቱ አራት ለሶስት በማሸነፍ ቀጣዩን ዙር ተቀላቅሏል። ኢትዮጵያ መድን በሁለተኛ ዙር ፒራሚድና ኤፒአር ክለብ አሸናፊ ጋር አንዳቸውን በቀጣይነት ይገጥማል። ለኢትዮጵያ መድን ስፖርት ክለብ ደጋፊዎች እንኳን ደስ ያላችሁ ብለናል። ግን ሀገርን የወከለውና እንደ ሀገርም እጅግ በጣም አመርቂ የሚባል ውጤት ነው። ለኢትዮጵያንም ትልቅ ዜና ነው። አፍሪካ ደርሰናል። አፍሪካዊቷ ሀገር ጋና በአህጉሪቱ ውስጥ የሚካሄዱ ሁሉንም የቦክስ ግጥሚያዎች አገዳለች። ጋና የቦክስ እንቅስቃሴዎችን ያገደችው ከቀናት በፊት ታዋቂው መካከለኛ ሚዛን ተፋላሚ ባሁ ባሊ ህይወቱ ማለፉን ተከትሎ መሆኑ ተረጋግጧል። ተፋላሚው የመጨረሻ ውድድሩን ካደረገም 11 ቀናት በኋላ በ32 ዓመቱ ህይወቱ ማለፉ ተነግሯል። ምንም እንኳን የሞቱ ምክንያት በይፋ ባይረጋገጠም በፍልሚያ ወቅት ውስጣዊ ጉዳት ሳያጋጥመው አልቀረምን የተባለው ባሁ ባሊ በጋና በስድስት ወራት ውስጥ ህይወቱ ያለፈ ሁለተኛው ፕሮፌሽናል ቦክሰኛም ሊሆን ይችሏል የደም ተከትሎ ጋና ከደህንነት ጋር በተያያዘም የቦክስ እንቅስቃሴዎችን አግዳለች ማለት ነው። እግዱ የጸና ነው ወይንስ ከምርምርና ጥናት በኋላም ከሞቶቹ ጀርባ ያሉ እውነቶች ከተጠኑ በኋላ ይመለሳል የሚለውን በቀጣይ ተከታትለን ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። የአውሮፓ መረጃዎቻችን ላይ ደረስን፣ እጆቻችን ላይ ደረሱ። የአውሮፓ ሊግ ውጤቶችን በማድረስን ጀምር፣ ጣሊያን ሴሪኤን እናስቀድማለን። የጣሊያን ሴሪ አንድ መርሃ ግብር ውጤት እጃችን ላይ ደርሷል። የሴስክ ፋብሬጋሱ ቡድን ኮሞን ከክሮሜንሴ ጋር ያደረጉት ጨዋታ ነበረ። ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቀቀ። ለኮሞ ኒኮፓስ 32ኛው ደቂቃ ላይ ሲያስቆጥር ለክሮሜንሴም በአሸራዊቱ 69ኛው ደቂቃ ላይ ያቻነቷን ግብ አስቆጥሮ ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቋል። በጀርመን ቡንደስ ሊጋ በርከት ያሉ መርሃ ግብሮች ውጤት እጃችን ላይ ደርሷል። ቦሩሲያ ሞንቹ ግላድባህ ከሜንዝ ያደረጉት ጨዋታ በዶርትመንድ ሁለት ለባዶ አሸናፊነት ተጠናቋል። ሴቪነንሰን 27ኛው ደቂቃ ላይ፣ አዲሚ 40ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ በሜንዝ በኩል ዘንቲንዘር 67ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ሌላኛው መርሃ ግብር የነበረው ሄደንሄምን ከኦግስቦርግ ያገናኘ ጨዋታ ነበረ። ኦግስቦርግ ሁለት ለአንድ በሆነ ውጤት ድል አድርጓል። በጀርመን ቡንደስሊጋም ኩፍመን 47ተኛው ደቂቃ ላይ ኮንታ 54ተኛው ደቂቃ ላይ ሲያስቆጥሩ ለኦግስቦርግ ብቸኛዋን ግብ ቲያቲንዝ ነበረ 98ኛው ደቂቃ ላይ ያስቆጠረው። በዛው ጨዋታው በሃይደንም ሁለት ለአንድ አሸናፊነት ተጠናቋል። ባየርን ሊቨርፑሰን ሴንት ፓውሊን ሁለት ለአንድ በሆነ ውጤት ድል አድርጓል። ታብሶባ 25ኛው ደቂቃ ላይ ፑኮ 58ኛው ደቂቃ ላይ ሁለቱን የባየርን ሊቨርፑሰን ግቦች ሲያስቆጥሩ ዋሂል ነበረ ብቸኛውን የሴንተ ፓውሊ ግብ ያስቆጠረው ባየርን ሊቨርፑሰን ሁለት ለአንድ በሆነ ውጤት ይህንን ጨዋታ ደግሞ ድል አድርጓል አረቢ ሌብዥንግ ከወልቭስበርግ ያደረጉትን ጨዋታ ከሜዳ ውጭ የተጫወተው አረቤ ሌብዥንግ አንድ ለባዶ በሆነ ውጤት አሸንፏል። አንድ ኳስ አምከነዋል ወይም በቫር ተሽኗል። ቡም ጋን ትነር ያስቆጠረው የዘጠናኛ ደቂቃ ግብ። ብቸኛዋን ግብ ባካዮኮ ነው ስምንተኛው ደቂቃ ላይ ለአረቤ ሌብዥንግ በጨዋታው ላይ ማስቆጠር የቻለው። በስፔን ላሊጋ ተጠባቂ ከነበሩት ጨዋታዎች እና እጃችን ላይ ከደረሱት ውስጥ ለአብነት ያክል አንደኛው ሄታፌ ከሌቫንቴ ያደረጉት ጨዋታ ነበረ። ጨዋታው አንድ ለአንድ በሆነ አቻ ውጤት ተጠናቋል። ለሄታፌ ለማደኛው ኢግሊያሲስ አስቆጥሯል። በባለፈውም ሳምንት አስቆጥሮላቸው ነበረ፣ በኤውሮፓ ሊግ ዛሬም ግብ አስቆጣሪው እሱ ነበረ፣ ኢግሊያሲስ። ከሌቫንቴ በኩል ያቸነቷን ግብ አስቆጣሪው ሮሜሮኖም። ጨዋታው አንድ ለአንድ በሆነ አቻ ውጤት ተጠናቋል። የማድሪድ ደርቢ ጨዋታ በጎል የተንበሸበሸ ነበረ። መግቢያችን ላይ እንዳልናችሁ በማድሪድ ደርቢ ጨዋታ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ሪያ ለማድሪድን አምስት ለሁለት አሸንፏል። ልብ አድርጉ አምስት ያስቆጠረው አትሌቲኮ ማድሪድ ነው። ቀዳሚ ያደረጋቸው ሊኖርማንድ ገና 14ተኛው ደቂቃ ላይ አትሌቲን መሪ ያደረገ። ከዛ በኋላ ተራው የሪያል ማድሪድ ነበረ። ኬሊያን መባፔም 25ተኛው ደቂቃ ላይ ከአርዳ ጉለር ኳስ አገኝቶ አስቆጠረ። 36ተኛው ደቂቃ ላይ አርዳ ጉለር ራሱ ከቬኒሽስ ጁኒየር ኳስ አገኝቶ አስቆጠረ። ሁለት ለአንድ ይመሩ ነበረ። በኋላም ላይ አሌክሳንደር ሶሎሮዝ 48ተኛው ደቂቃ ከረፍት በፊት አልቢቱር በጨመረው ደቂቃ አስቆጥሮ ጨዋታ ሁለት ለሁለት ረፍት ወጡ። ሲመለሱ ግን ሁሉ ነገር በአትሌቲኮ ማድሪድ እጅ ነበረ ዩሊያን ጋና አልቫሬዝ በፍጹም ቅጣት ምት 51 ደቂቃ ላይ መልሶ፣ 63ኛው ደቂቃ ላይ በጨዋታ አስቆጠረ። አንቷን ግሪዝማን 93ኛው ደቂቃ ላይ የጨዋታውን የማሳረጊያ ግብ አስቆጥሮ ሪያል ማድሪድ በውድድር ዘመኑ የመጀመሪያ ሽንፈቱን እንዲያስተናግድ አድርጎታል። አርጀንቲና የፊት ወሰር ተጫዋች ዩሊያን አልቫሬዝ ባለፉት ሁለት የሊግ ጨዋታ አምስተኛ ገቡን አስቆጥሯል። ፈረንሳይ የፊትወሰር ተጫዋች ኬሊያን መባፔም በውድድር ዘመኑም ስምንተኛ የላሊጋ ጎሉን አስቆጥሯል። ሪያል ማድሪድ በ18 ነጥብ ይመራል ባርሴሎና ቀጣይ ነገ ይጫወታል አትሌቲኮ ማድሪድ በ12 ነጥብ ይከተላል አራተኛ ደረጃ ነው በጊዜያዊነት ቀጣይ ጨዋታ እሁድ ሴልታ ቪጎን ከአትሌቲኮ ማድሪድ ሲያገናኝ ቅዳሜ ሪያል ማድሪድን ከቪላ ሪያል ቀጣይ ሳምንት የሚያገናኘው የሚሆነው አንቷን ግሪዝማን ቡድን እንግዲህ በፊት መስመር እሱ የሚመራው ላይ ዩሊያን አልቫሬዝ አሁን ከተጨመረ በኋላ ቡድኑ ሞር የማጥቃት ባህሪው ጨምሯል። ድሮ ሲከላከል ነበር የምናውቀው። ለማንኛውም ዩሊያን አልቫሬዝ በሰባተኛ ጨዋታ ስድስተኛ የላሊጋ ግቡን ነው በሪያል ማድሪድ መረብ ላይ ሁለት ግቦችን ካስቆጠረ በኋላ የደረሰለት። እጅግ በጣም ልዩ ጨዋታ ነበር። ጨዋታውን ግን የተከታተላችሁት ምልከታችሁን ብታጋሩን ደስ ይለናል። የተወሰኑ አጫጭር መረጃዎችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን ደግሞ እናቀናለን። የዛው ስፔን ላይ ቆይታ ላሚን ያማልን እናንሳ፣ የዛሬ አጀንዳ ነበር በነገራችን ላይ። ከቀናት በፊት የባሎንዶር የዓመቱ ምርጥ ወጣት ተጫዋች ዘርፍ ያሸነፈው ላሚን ያማል በትክክለኛው መንገድ ላይ አይገኝም ስትል የቀድሞ ፍቅረኛው ተናግራለች። ከሰሞኑኛም የላሚን ያማል ሜዳ ላይ ያለ እግር ኳስ ህይወቱን የሚረብሽ ነገር ከሜዳ ውጭ ያለ በነናችሁ ነበረ። አሁን የቀድሞ ፍቅረኛው ይህ እናጋርታለች። ላሚን ያማል በ17 ዓመቱ ከ30 ዓመቷ ፋቲ ቫስኩዌዝ ጋር ለስምንት ወራት የቆየ የፍቅር ግንኙነት እንደነበራቸው ፋቲ ተናግራለች። የቀድሞ ፍቅረኛው እንደተናገረችው ላሚን ያማል ትሁት ሰው አይደለም ስትል በደንብ የሚመክረው ሰው የለም ብላለች። የተጫዋቹን የቅርብ ሰዎች እንደምታውቅ የተናገረችው ፋቲ ቫስኩዌዝ እሱን የሚመሩት መንገድ ልክ አይደለም ትክክለኛ መካሪ ካላገኘ እንደ ሜሲ አይሆንም ብላለች ስፔናዊቷ ተጽዕኖ ፈጣሪ ፋቲ ቫስኩዌዝ አያይዛም ወኪሉ የተለያዩ እንስቶችን የሚያገኝበትን ቀን ጭምር ያመቻችለታል ብላ ከላሚን ያማል የእግር ኳስ ህይወት መበላሸት ጀርባ ሊኖር የሚችለው ሰው ወኪሉ መሆኑን ተናግራለች በ17 ዓመቱ የምሽት ቤቶች የተለያዩ እንስቶች በባህር ዳርቻ መዝናናት የጭፈራ ድግስ ማዘጋጀት ጤነኝነት አይደለም ትላለች ፋቲ ቫስኩዝ። የቀድሞ ፍቅረኛውም የቡድን አጋሩ ኩባርሲ በምሳሌነት ስታነሳ ኩባርሲ 18 ዓመቱን ያከበረው አንድ ኬክ ቆርሶ፣ አንድ ሻማ ብርቶ፣ ላሚን ያማል እንዴት እንዳከበረ ሁላችሁም ታውቁታላችሁ ብላለች። በእርግጥ ሀገር አንቀጥቀጥ ነበረ የላሚን ያማል ልደት። ፖሊሱ ሁላ ማጣሪያ እስኪያደረግበት የከረመ ልደት እንደነበረ እናስታውሳለን። የላሚን ያማል የእግር ኳሴዎች ምናልባት ሮናልዲኒዮ ጎቹ በጣም የሚቆጩ በእግር ኳስ ዓለም ሮናልዲኒዮ ጎቹ ላይ የማይቆጭ የለም ሜዳ ላይ እያዝናና ግን ከሜዳ ውጭ የነበረ የእግር ኳስ ይወቱ በጊዜ ከባርሴሎና እንዲሸኝ እንዳረገው ይታወቃል። የላሚን ያማል የዛሬ አጀንዳ ነበር። ፕሪምየር ሊጉ ላይ ደርሰናል። በማለዳው መረጃችን ዌስትሃም ዩናይትዶች አሰልጣኝ እያነጋገሩ ነው፣ ይህም አሰልጣኝ ሆኖ ስፕሪንቶ ሳንቶስ ይባላል ብለናችሁ ነበረ። እኛ ይሄን በነገርናችሁ በደቂቃዎች ውስጥ ዌስትሃሞች አሰልጣኝ ቀይረዋል። አሰልጣኝ ግርሃም ፖተርን ያሰናበተው ዌስትሃም ዩናይትድ አዲስ አሰልጣኝ መሾሙን ይፋ አደርጓል ዌስት ዌስትሃም ዩናይትድ ፖርቹጋላዊ አሰልጣኝ ኑኖ ስፕሪንቶ ሳንቶስን በኃላፊነት መሾማቸው ይፋ ተደርጓል። አሰልጣኝ ኑኖ ስፕሪንቶ ሳንቶስ በቅርቡ ከኖቲንግሃም ፎረስት መሰናበታቸው አይዘነጋም። እሳቸውም ኖቲንግሃም ፎረስትን ለቀው ሲወጡ ኖቲንግሃም ፎረስትን የተረከቡት አንጌ ፖስቴኮግሉ ቡድንን ይዘው ድል የሚባል ነገር በኖቲንግሃም ሰፈር አልደረሰም ግን ኖቲንግሃም ፎረስትን ለአውሮፓ መድረክ ያበቁ ኖቲንግሃም ፎረስትን በአውሮፓ መድረክ ስሙን ያገነኑት ተሰናባቹ ኑኖ ስፕሪንቶ ሳንቶስ ስራም አላጡም። የዌስታም ዩናይትድ አሰልጣኝ ሆነዋል። ትልቅ ቡድን ተረክበዋል፣ ምንም ጥርጥር የለውም። የለንደኑን ነው ዌስታም ዩናይትድን። እሳቸው ዌስትሃምንስ ይዘው ልክ እንደ ኖቲንግሃም ፎረስት ሁሎ ወደ አውሮፓ መድረክ ይመልሱት የሆን ወይ? በቀጣይ ትልቁ የቤት ይሆናል ተብሎ ይታሰባል። ከአሰልጣኝ ሹምሽር ጋር ግን በተያዘ ሁለት አሰልጣኞች ስንብትን ሰማን። ሁለቱም ወዲያው ስራ ይዘዋል። ፖስቴ ኮጎሎም አሁን አሰልጣኝ ኑኖ ስፕሪንቶ ሳንቶስም ቀጣይ ተሰናባች ይሆናል ወደ ተባለው አሰልጣኝ የእለቱ መረጃ እንሻገር። ማንቸስተር ዩናይትድ ከብሬንድፎርድ ጌት ኮሚኒቲ ስቴዲየም ላይ የነበረ ጨዋታ ነው። ዩናይትድ ሶስት ለአንድ ተሸንፏል። ይህ ለዩናይትዳውያን በበዓል ሰሞን የሰሙት በጣም አስከፊ ውጤት ነው ማለት ይቻላል። ዩናይትድ ተከታታይ ጨዋታ ማሸነፍ ተስኖታል ለማንኛውም ግቦቹን ቲያጎ ገና ስምንተኛው ደቂቃና አስራ ዘጠነኛው ደቂቃ ላይ አስቆጥሮ መሪ ያደረጋቸው ከዛ ሴሽኮ ዩናይትድን የሚመልስ ግብ ሀያ ስድስተኛው ደቂቃ አስቆጥሮ ሁለት ለአንድ አድርጎት ነበረ ከረፍት በኋላ ጄንሰን ዘጠና አምስተኛው ደቂቃ ላይ ከረጅም ርቀት አክርሮ የመታው ኳስ ምናልባትም ግብ ጠባቂ አልታይ ባይንደርን ጥያቄ ውስጥ በሚከት መልኩ አስቆጠረባቸው። ማንቸስተር ዩናይትዶች በውድድር ዘመኑም ሶስተኛ የፕሪሚየር ሊግ ሽንፈታቸው ነው። ብሩኖ ፈርናንዴዝ በጨዋታ ላይ ዩናይትድን አቻ የምታደረግ ፍጹም ቅጣት ምት አግኝቶ ሳተ። ለሁለተኛ ጊዜ በዚህ ዓመት ማለት ነው። ብሩኖ ፈርናንዴዝ ካሁን በፕሪሚየር ሊጉ ስድስት የፍጹም ቅጣት ምቶችን ሲስት፣ ሁለቱን የሳተው በዚህ ዓመት መሆኑ ደግሞ በጣም አስገራሚ ያደርገዋል። ዩናይትድ በዚህ ውድድር ዘመን ከየትኛውም ክለብ በላይ ሶስት ፍጹም ቅጣት ምት ቢያገኝም ፈርናንዴዝ ሁለቱን ስቷቸዋል። አሁን ብሬንትፎርድ ነጥቡን ሰባት በማድረስ ማንቸስተር በማንቸስተር ዩናይትድ ተይዞ የነበረውን ሰባት ነጥብ ተጋርቷል። በግብ ክፍያ ብሬንትፎርድ በልጦት ይገኛል። ዩናይትድን የፊታችን ቅዳሜ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከሰንደርላንድ፣ እሁድ ብሬንትፎርድ ከማንቸስተር ሲቲ ጨዋታቸውን ያደርጋሉ። በጨዋታው ላይ ለማንቸስተር ዩናይትድ ፍጹም ቅጣት ምት እንዲገኝ ብሪያን እንቤሞ ላይ ጥፋት ተሰራ። የሰራው ኮሊንስ ነው። ቀይ እንደማያሰጠኝ አውቅ ነበር ብሏል። የብሬንትፎርዱ ተከላካይ ናታን ኮሊንስ ኬለር ፍጹም ቅጣት ምቱን እንደሚያድነው እርግጠኛ ነበርኩኝ በማለት አሞግሶታል። ስለ ጥፋቱ የተጠየቀው ኮሊን እሱ የታክቲክ ነገር ነበር። ዳኛው ቀይ እንደማያሰጠኝ ዳኛው ቀይ እንደማይሰጠኝ አውቀው ነበር ብሏል። ፍጹም ቅጣት ምቱን ከሚያስቆጥሩት ይልቅ ኬለር እንደሚያድነው እርግጠኛ ነበር ሲል ናታን ኬለር ከጨዋታው በኋላ ተናግሯል። ምናልባት የዩናይትድ ተርኒንግ ፖይንት ልትሆን የምትችል አይነት ኳስ ነበረች፣ ግን ብሩኖ ፈርናንዴስ በዓመቱ ለሁለተኛ ጊዜ ፍጹም ቅጣት ምት ስቷል። ስናሸንፍ አጫዎታችን አይደለም፣ ነገር ግን ስንሸነፍ ምክንያቱ አጫዎታችን ይሆናል ይላሉ ሩበን አሞሪም። በሊጉ ሶስተኛ ሽንፈታቸውን ያስተናገዱት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ ቀጣይ ጨዋታ ላይ ትኩረት እንደሚያደርጉ ገልጸዋል። ከሽንፈቱ በኋላም ጫና ይኖር እንደሆነ የተጠየቁት ሩበን አሞሪ በዚህ ክለብ ሽንፈት ሁልጊዜም ተመሳይ ነው፣ በጣም ያማል ሲሉ ተደምጠዋል። አክሎም አሁን ሙሉ ትኩረታችንን ቀጣዩ ጨዋታ ላይ ማድረግ ያስፈልጋል ነው የሚሉት ሩበን አሞሪ ጨዋታ ስናሸንፍ በአጨዋወት ዘይቤው ምክንያት አይደለም፣ ነገር ግን ስንሸነፍ በእሱ ምክንያት ነው ያንን እረዳለው። ብለዋል ትችቱን ግን ይህ ትችት በዚህም ሳምንት ከአየሩ ላይ ይወርዳል ተብሎ አይታሰብም። የሳምንት አጀንዳ መሆኑም የሚቀርላቸው አይሆንም። ማቲያስ ዩኑስ ለመጨረሻ ጊዜ ለብሬንትፎርድ ጎል ያስቆጠረው ኦክቶበር 7 2023 ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ነበረ። ሌላ ግብ ለማስቆጠር ሁለት ዓመትና ማንቸስተር ዩናይትድን መጠበቅ ነበረበት። ከሁለት ዓመት በኋላ እነሆ ዳግም ዩናይትድን ሲገጥም በ95ኛው ደቂቃ ላይ አስደናቂ ግብ አስቆጥሯል። ሩበን አሞሪ ማንቸስተር ዩናይትድን ከተረከቡ በኋላ በፕሪሚየር ሊጉ ሁለት ተከታታይ ድል ዩናይትድ አጋጥሞት አያውቅም። በጨዋታው ላይ ማቲያስ ኩና ስድስተኛ ጨዋታውን አረገ። በፕሪሚየር ሊጉ አንድም የግብ አስተዋጽኦ የለም። አስር ቁጥር ለባሽሱ ነው። ይልቁንም ከጨዋታው በኋላ ሩበን አሞሪ ላይ መቶ ፐርሰንት እርግጠኛ ነኝ ብሏል። በሩበን አሞሪ እርግጠኛ የሆነው ማቲያስ ኩና ቡድኑ ላይ ግን በዚህን ያክል ደረጃ ተጽዕኖ ሲፈጥር አላየንም። ማንችስተር ዩናይትድ በዚህ በፕሪሚየር ሊግ ሲዝን ስድስተኛ ጨዋታ፣ ሁለት ድል፣ ሶስተኛ ሽንፈት፣ አንድ አቻ፣ ሰባት ነጥብ፣ ምንም ክሊንሽት የለም። በሁሉም ጨዋታ ግብ ተቆጥሮበታል። ሰባት ጎል አስቆጠረ፣ አስራ አንድ ግብ ተቆጥሮበት እዳም ጭምር አለበት፣ የአራት ግብ ዕዳ። ዩናይትድ እንዴት ወደ ቀደመ ገናናነቱ ይመለሳል ሳይሆን እንዴት ቢያንስ ተከታታይ ሁለትና ሶስት ጨዋታ ያሸንፋል በሚለው ራሱ ጥያቄ ያስፈልጋል። የቢን ስፖርት ተንታኙም ዩናይትድ ወደ ቀደም ሀያልነቱ እስኪመለስ እኛን ወደ ፈርጉሰን ዘመን መመለስ ይቀላል ብሎ ከጨዋታው በኋላ ሲናገር ተመልከተ ነው ነበረ። በማንቸስተር ዩናይትድ በኩል ሩበን አሞሬ ለማንቸስተር ዩናይትድ በፕሪሚየር ሊጉም 33ተኛ መርሃ ግብር ዘጠኝ አሸነፉ፣ ሰባት አቻ ወጡ፣ 17 ተሸነፉ። በ33 ጨዋታ 34 ነጥብ አለው የሩበን አሞሬ ቡድን ሌላ በጣም አስከፊ የሚመስል ቁጥር ነው። በጮቶ ላይ ፍጹም ቅጣት ምት ያመከነው ብሩኖ ፈርናንዴስ ሰባ ስምንት በመቶ ኳሴ ማቀበል ስኬት ነበረው። አንድ ኳስ በተቃራኒ ሳጥን ውስጥ ነክቷል። አንድ እድል ፈጠረ። አንድ ቢጫ ካርድ አየ። አንድ የጎል ሙከራ፣ አንድ ፔናልቲ ሳተ። ከዛ ውጪ በጎልም በአሲስትም ላይ አልተሳተፈም። የቡድኑ አጥቂ ቤንያሚን ሼሽኮ ቢያንስ ግብ አስቆጥሯል። 26 ኳስ ነካ፣ ስድስት ኳስ ተቃራኒ ሳጥን፣ ስድስት የጎል ሙከራ፣ አራት ኢላማውን የጠበቀ፣ አንድ የግብ እድል ፈጠረ፣ አንድ ጎል በጨዋታው ላይ አስቆጠረ። እንደ አጠቃላይ ከሞላ ጎደል ቤንያሚን ሼሽኮ ቢያንስ በራስ መተማመኑን የሚያመጣበት አንድ ግብ ለዩናይትድ ማስቆጠር ችሏል። ሩበን አሞሪ ማንቸስተር ዩናይትድን በመሩበት ሁሉም መድረኮች፣ የአውሮፓ መድረክ፣ ፕሪምየር ሊግ፣ ካራቦ ኤፍ ኤ 47ተኛ ጨዋታ ነው። በነገራችን ላይ 18 ድል ሃያው ሽንፈት ነው፣ ዘጠኝ አቻ አለ። 73 ጎሎች ተቆጥሮበታል ዩናይትድ ላይ በሳቸው ዘመን፣ አጠቃላይ በሁሉ መድረክ 72 ግቦች እንደማስቆጥሯል አንድ የገበዳ አለ እንደማለት ነው። ቀጣይ ደግሞ የማንቸስተር ዩናይትድ ተጋጣሚ ሰንደርላንድ፣ ሊቨርፑል፣ ብራይተን ነው። ለዩናይትድ የትኛውም ቡድን በዚህ ሰዓት አይፈትነውም ብሎ አፍ ሞልቶ መናገር በጣም ይቸግራል። ለማንኛውም ሶስቱ ተከታታይ ጨዋታ ውስጥ በርካቶች ምናልባት የሩበን አሞሪን ህልውና ሊያበቃ የሚችለው ጨዋታ የሰንደርላንድ ጨዋታ ቀጥሎ ሊቨርፑል እያሉ ነው። እንዴት ይሆናል የዩናይትድ ቆይታቸው ራሱ የሚለው በትልቁ ይጠበቃል። በሩበን አሞሪ በኩል የተነሱባቸው ጥቂት ነገር አንደኛው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ከስፖርቲንግ ሊዝበን እስከ እስከሳቸው ዘመነ ማንቸስተር ዩናይትድ በስምንት ቁጥር ሚና የተጫወተውም ዩናይትድ ችግር ውስጥ ሲገባና ግብ ሲፈልግ አማካይ ይቀንስና የብሩኖን ረጃጅም ኳሶች ለመጠቀም ብቻ ሲባል የአጥቂ ቁጥር ጨምረው ከአማካይ አንድ ሰው ቀንሶ ብሩኖን ወደ ስምንት ቁጥር ቦታ ይመልሱታል። ይህም የሆነው ብዙ ጊዜ ዩናይትድ ሲመራ ችግር ሲገጥመው ብቻ ነው። አሁን በሩበን አሞሪስ ስር ግን የተከላካይ አማካይ ሆኖ እየተጫወተ ነው። በስምንት ቁጥር መጫወት ማለት ይህ የአማካኝ ስፍራ ላይ የዩናይትድን የፈጠራ አቅም እንደ አጠቃላይ መቀነስ ነው። ብሩኖን የምናውቀው ሲከላከል አይደለም። ብሩኖ በመከላከል ቁጥሩ የማይገለጽም። ብሩኖ ብዙ ጊዜ ቁጥሩ የሚገለጸው የፈጠራቸው የግብ ዕድል አሲስቶች፣ ወይ ግቦቹ ናቸው። አሁን ግን ብሩኖ የሚጠየቀው በመከላከል ሚና ላይ ስንት ሸርተት ወረደ፣ በመከላከል ሚና ላይም ስንት ኳሶችን አቋረጠ የሚል ቁጥር ልንሰራ ነው። ይሄም የሆነበት ምክንያት የማንቸስተር ዩናይትድ ሰልጣኝ ሩበን አሞሪ ብሩኖ ፈርናንዴዝን በማያውቀው ሀገር ስምንት ቁጥር ቦታ እያጫወተው መሆኑ ነው። ሌላ መከራከሪያ ነጥብ አለ። ሩበን አሞሪ ሶስት አራት ሶስትም ዛሬም አልቀይርም ብለዋል። ይህንን ደግሞ በጣም የሚያስተቻቸው አንደኛው ነገር ምንም እንኳን ነጥብ ቢጥልም ሪያል ማድሪድ ግን የማሸነፍ ፍልስፍናቸውን የባየር ሌቨርኩሰኑን የሚያሸንፉበትን ፍልስፍና የጨዋታ ስታይል ይዞ አልመጣም ዣቢ አሎንሶ ሪያል ማድሪድ ሲመጣ፣ ምክንያቱም ለእሱ ፍልስፍና የሚሆን ተጫዋች ማምጣት አስቸጋሪ ነበር። ያ ያ ሁሉ ነገር ዣቢ አሎንሶ ሲቀይር ወይም ሌሎች አሰልጣኞች እነ ሩበን አሞሪ፣ ሳሪ ቦል፣ ብዙ በታክቲክ የምናውቃቸው ፔፕ ጋርዲዮላ ሳይቀሩ ያ ፍጹም ዶሚኔሽናቸውን እርግፍ አድርገው ትተው ፍጹም አሸናፊ ቡድን ወደ መገንባት ገብተዋል። ሩበን አሞሪ አሁንም ከማውቀው ታክቲክ ዝንፍ የለም ብለዋል። ይህ ነገር ለዩናይትድ አዋጭነቱ እስከምን ድረስ? እሳቸውስ ዩናይትድ እስከምን ድረስ ነው የሚቆዩት? መልእክታችሁን አድርሱን። በፕሪሚየር ሊጉ በኢትዮጵያን ሰዓት አቆጣጠር ልክ 11 ሰዓት ሲል ቀጥሎ የተደረጉ ደግሞ በርከት ያሉ ጨዋታዎች ነበሩ። ድል ከቀናው የቢግ ሲክስ ክለቦች ሲቲን እናስቀድም። በ11 ሰዓቱ ጨዋታ ላይ ደግሞ ሲቲ በኢታር ነው በርንሌን የገጠመው። ይፈተናል ተብሎ ነበር፣ ፈተናው አልቀረለትም። ግን እስከ 61ኛው ደቂቃ ድረስ ነው ያ ፈተና የዘለቀው። ስቴቨን በራሱ መረብ ላይ 12ኛው ደቂቃ ላይ ለሲቲ ግብ አስቆጠረላቸው። አንቶኒ 38ኛው ደቂቃ ላይ ለበርንሌ ግብ አስቆጥሮ ጨዋታው አንድ ለአንድ ነበረ። ከረፍት በኋላ ኑኖስ 61ኛው ደቂቃ ላይ ሲቲን ሁለት ለአንድ መሪ ያደረገ። ስቴቨን መልሶ በራሱ ግብ ላይ ያየው የበርንሌ ተጫዋች አስቆጥሮ 65ኛው ደቂቃ ላይ ሲቲ መሪነቱን ሶስት ለአንድ አደረሰ። ተረኛው ልማደኛው ኤርሊንግ ብሮት ሃላንድ ዘጠናኛውና ዘጠና ሶስተኛው ደቂቃ ላይ ሁለት ተከታታይ ግቦችን ለራሱ አራተኛውና አምስተኛውን ግብ ለሲቲ አስቆጥሮ ጨዋታው በማንቸስተር ሲቲ አምስት ለአንድ አሸናፊነት ተጠናቋል። ጨዋታው ብዙ ያስበላል፣ ግን አንድ ትልቅ ሪከርድ እንንገራችሁ። ማክሲም ኢስቲቨ የበርንሌው ተጫዋች በራሱ መረብ ላይ ሁለት ግቦችን አስቆጥሯል። በነገራችን ላይ በፕሪምየር ሊግ ታሪክ ስድስተኛ ተጫዋች ነው በአንድ ጨዋታ ሁለት ግቦችን ከመረቡ ላይ ያሳረፈ። ሶስተኛውን ሳያስቆጥር ጨዋታው ተጠናቋል። ለማንኛውም ሲቲ በርንሌን አምስት ለአንድ በሆነ ውጤት አሸንፈዋል። ቸልሲ ከሳምንት ሳምንት ቀይ ካርድ ያል መግቢያችን ላይ እንዳልኳችሁ ቸልሲ በሙሉ ተጫዋች ጨዋታ መጨረስ ተስኖታል። ልክ የአምነው አርሰናልን መስሏል። ከሳምንት ሳምንት ቀይ ካርድ ዘንድሮ ደግሞ ተረኛው ቸልሲ ነው። ቸልሲ በጥሩ ሁኔታ ጨዋታን ተቆጣጥሮ በነበረበት ሰዓት ነው ም ተጫዋች ያጣው። በብራይተን እንደ ሆቭ አልቢዮን ስታንፎርድ ብሪጅ ላይ ሶስት ለአንድ ተሸንፏል። ግብ በማስቆጠር ረገድ ፈርናንዴዝ መሪ ያደረጋቸው ቸልሲዎችን አንድ ለባዶ መሩ። ከዛ አንድ ለባዶ የመሩ ቼልሲዎች ነገሮች ሁሉ በሰላም እየሄዱ ነበረ። ቻሎባ በቀይ ካርድ ወጣ ሐምሳ አምስተኛው ደቃ ላይ። በዩናይትድ ጨዋታ ገና በአምስተኛው ደቃ ግብ ጠባቂው ሳንቼዝ ወጥቶ ነው ነገሩ የተበላሸው። አሁን ነገሩ የተበላሸው ከእረፍት በኋላ ሐምሳ ሦስተኛው ደቃ ነው። ቼልሲ ምድር ላይ ከዛ በኋላ የቁጥር ብልጫውን የወሰዱት ብራይተኖች ሰባ ሰባተኛው ደቂቃ ላይ ዳኒ ዌልቤካች አደረጋቸው ያደረጋቸው ዲኪፕር ዘጠና ሁለተኛው ደቂቃ ላይ ብራይተንን ሁለት ለአንድ አደረገ። መልሶ ዳኒ ኦልቤክ መቶኛው ደቂቃ ላይም የብራይተንን ሶስተኛ ገብ አስቆጥሮ ብራይተን ኤንድ ሆቫልቬን ቼልሲን ሶስት ለአንድ በሆነው ውጤት ድል አድርጓል። ይህ በቀይ ካርዱ ሰለባ ምክንያት ስለተቀየረ ተጨዋታነቱ ምንም ጥርጥር የለውም። ግን እስከ መች ነው ጥያቄው? ቸልሲ በዩናይትድ ጨዋታ ሮበርት ሳንቸዝን በአምስተኛው ደቃ በብራይተን ጨዋታ ላይ ትሮቫቻሎቫን በ53ኛው ደቃ አጣ። ምናልባት አንድ ጥሩ ነገር ልናነሳ የምንችለው ኤንዞ ፈርናንዴዝን ነው። 19 የግብ አስተዋጽኦ በ2025 አንድም የቸልሲ ተጫዋች በዚህ ሪከርድ ውስጥ አናገኘውም። ለሊቨርፑል የተፈራው ቀን መጥቷል። ያ ቀን የሴለረስት ፓርኩ የፓላስ ጨዋታ ነበር። ምናልባት የማለዳው መረጃችን ለተከታተላችሁ ሊቨርፑል ስጋት የሆነበት ጨዋታ የፓላስ ነው እያልናችሁ ነበረ። ምክንያቱም ፓላስ በዚህ ዓመት ሽንፈት የሚባል ነገር አይቶ አያቅም። ሁለትም ፓላስ በፕሪሚየር ሊጉ ከመጀመሩ አንድ ሳምንት በፊት ራሱ ሊቨርፑልን ዋንጫ ነጥቆት ነበረ። የኦሊቨር ግላስነር ቡድን ዛሬ የተረኛን የመጨረሻ ደቂቃ ግብ አስቆጥሮ ሊቨርፑልን አሸናፊ መሆን ሲችል፣ ሳር ለፓላስ ዘጠነኛው ደቂቃ ግብ አስቆጥሮ ሊቨርፑልን ረጅም ደቂቃ መርቶ ነበረ። ሊቨርፑሎች እንደለመዱት በፍሬድሪኮ ኬዛ 87ተኛው ደቂቃ ግብ አስቆጥረው ወደ ለመደው ሪትም የተመለሰ ይመስል ነበር። ሊቨርፑል የመጨረሻ ደቂቃ ግብ አስቆጥሮ ጨዋታው አንድ ለአንድ ሆነ። ቀጥሎም ሊቨርፑል ወይ ይደግማል ወይ ያልቃል ተብሎ ነበር ሲጠበቅ የነበረው። በኋላም ላይ ኤዲ ኒኬታ ዘጠና ሰባተኛው ደቂቃ ላይ ፓላስን አሸናፊ ያደረገች ግብ አስቆጠረ። ሊቨርፑል በፕሪምየር ሊጉ የመጀመሪያ ሽንፈታቸውን አስተናገዱ። አሁን የፕሪሚየር ሊጉን ሀያዎቹን ክለቦች ደርድረን ያልተሸነፈ ቡድን ብንፈልግ ብታምኑም ባታምኑም የኦሊቨር ግላስነሩ ቡድን ክሪስታል ፓላስ ብቻ ነው። ሌላው የፕሪምየር ሊግ ሁሉም ቡድን ሽንፈት አስተናግዷል። የኦሊቨር ግላስነር ቡድን ያምነውን ሻምፒዮን ሊቨርፑልን በማሸነፍ ጭምር ብቸኛው ክለብ ሆኖ ቀጥሏል። የዕለተ ቅዳሜ ጨዋታዎች ከሞላ ጎደል ነኝን ይመስላሉ። ወደ ሴንት ጀምስ ፓርክ ስቴዲየሙ ጨዋታ ደግሞ እንሸጋገር። እብሪቼ ዜ በአሁኑ ጊዜ ስለሚጫወትበት ቦታ ላይም ተጠይቆ ነበረ። የምጫወትበት ቦታ ብዙ የሚያሳስብም የሚያወሳስብም አይደለም ብሏል። እያንዳንዱ ጨዋታ የተለየ ነው። አንዳንዱ ጨዋታ የተለያዩ ቦታዎችን፣ እድሎችን ይዘው ይመጣሉ። ስለዚህ እነኛን እድሎችና ሁኔታዎች መጠቀም የኔ ድርሻ ነው ብሏል የዚህ አይነት ተጫዋች ነኝ ብዬ አስባለሁ። ለእያንዳንዱ ጨዋታ ተስማሚ ነው ብሎ አሰልጣኝ ያመነብኝን ሜዳ ላይ ተገብራለሁ። በተመደብኩበት ቦታ ሁሉ ተመችቶ ይጫወታለሁ። ዋናው ነገር ቡድኑን መጥቀሜ ነውና፣ ቡድኑን በዚህ መንገድ ትጠቅማለህ ከተባልኩኝ፣ በዛ ቦታ ላይ ለመጫወት ዝግጁ ነኝ ብሏል። በነገራችን ላይ ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ ላይ በፓላስ ቤት የምናቀኝ ተጫዋች በአስር ቁጥር ሚና ነው። አሁን ግን አስር ቁጥር ችግር አይደለም ለአርሰናል ለአርሰናል ክንፍ አጥቂ ነው። ለዛም እየተጠቀሙት ይገኛሉ። አርሰናል በቀጣይ ሳምንት የሳሊባን ኮንትራት ከሰኞ ጀምሮ ይፋ ያደርጋል ተብሏል። በእርግጥ ያለቀለት ጉዳይ እንደሆነ ይታወቃል። ይህ ለአርሰናል ጥሩ የሚባለው ዜና ነው። ክርስቲያን ሞሽኬራ አራት ጨዋታ ሁለት መቶ ሁለት ደቂቃ በፕሪሜሊ ተጫውቷል። በነገራችን ላይ በአራቱ ጨዋታ ሁለቱ ላይ መረቡን አላስደፈረም። 88.9 በመቶ የመሬት ላይ ግንኙነት ያሸነፈ አንድም ድሪብል ያልተደረገ ዘጠኝ እንኳ ሲያጸዳ ነው። በኒካስሉኑ የኢትዱ ጨዋታ ላይ ሳሊባ ወይንስ ሞሽኬራ አርሰናልያን ምልከታችሁን አድርሱን። ማርቲን ኦዴጋርድ ባለፈው ዓመት ወደ ሴንት ጄምስ ፓርክ ስቴዲየም ተጉዞ ባደረጋቸውም ጨዋታ ግብ ማስቆጠር የቻለው ለአርሰናል ብቸኛው ተጫዋች ኦዴጋርድ ነው። ወደ ሴንት ጄምስ ፓርክ ስታዲየም ተጉዞ ባደረጋቸው ያለፉት ሁለት ጨዋታ ላይ አልተሰለፈም ነበረም፣ አሁን ወደ ጨዋታ ይመልሳል። ምናልባት በዚህ ሜዳ ላይ የመጨረሻው ግብ አስቆጠሪያቸው ኦዴጋርድ፣ አሁንስ ቡድኑን ይታደግ የሆነ ሁለት ለባዶ ሲያሸንፎ ኦዴጋርድ በአስቆጠረ 14ተኛው ደቂቃ ላይ ሻር ሰባ አንደኛው ደቂቃ ላይ ራሱ ለስቆጥሩ ሁለት ለባዶ ያን ያሸንፎ ነበር። በነገራችን ላይ ኦፕታ ከዚህ ጨዋታ ጋር በተያያዘ አርሰናል የሴንት ጄምስ ፓርክ ስቴዲየሙን ጨዋታ 46 ነጥብ 1 በመቶ የማሸነፍ አቅም አለው ሲል ኒካስለን 29 ነጥብ 3 በመቶ ብሎታል። ማን ይህን ጨዋታ በበላይነት ሊወጣው ይችላል? ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ያድርሱን። በማለዷው መረጃችን ተጨማሪ ጥንቅሮችን በዚህ ጨዋታ ዙሪያ ይዘን እንመጣለን። አበቃ።